አሰላሙ ዓለይኩም ወረሐመቱላሂ ወበረካቱ። ድና የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ከእኔ ጋር አልሐምዱሊላሂ ረቢል አለሚን ዛሬ እንግዲህ ያው ሊጥ እያቦካሁኝ ይሄ ሆዴ ሆዳችንን እናውራ ማለት ነው ሴቶችዬ። እና ብዙ ጊዜ ኮሜንት ላይ ከዚህ በፊት የሰራኋቸው ቪዲዮ ላይም እራሱ የቀን ውሎ እንደዚህ የኩሽና ውሎ እንስ አሳያችሁ ሊጣ ቦካ ካሳይን የምትሉ ልጆች አላችሁ እርግጠኛ ነኝ እዚህ ህፃን ሆናችሁ ወጥታችሁ ያው እዛው አግብታችሁ ምሳሌ ባላችሁ ወደዚህ መጥቶ ቤት አዘጋጅቶ ምናም ቤት ሰርታችሁ መጥታችሁ ባሎቻችሁ ጋር ልትገቡ ስትሉ ነው ይሄ ነገር የሚያሳስባችሁ ለምን የምትገቡት ባዶ ቤት ስለሆነ ወንድ የያዘው ቤት ስለሆነ ያው ብዙ ነገራቶች ሊያሳስቧችሁ ይችላል እና እነሱ እነሱን የማስረዳችሁ ይሆናል ማለት ነው። ቪዲዮን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የሚገርማችሁ ነገር እኔም ልጅ እያለሁ ነበር የወጣሁት ያው በ17 ዓመቴ አካባቢ ነው የወጣሁት። ለእናቴ ቡና ፍልቼ አላውቅም ነበር። የሚገርማችሁ ነገር የቤት ስራ አልሰራም። ያው ጨዋታ ብቻ ሩጫ ነበር ስራዬና፣ እናቴን አግዣት አላውቅም ነበረ። የሚገርማችሁ ነገር ከአረባ ሀገር ከተመለስክ በኋላ ነው። በጣም ያ ነገር እየቆጨኝ አሁን እናቴን ምንም ይሁን ምንም በቃ በአግዛት ደከመኝ ማለት አልፈልግም። በቃ ብዙ ነገር ማገዝ እፈልጋለሁ ቤተሰቦቼን። ለዛ ነው በቃ ምንም ነገር ቢያጋጥመኝ፣ ምንም ምንትን አይለኝም፣ አይደንቀኝም። ያለሁበት ሁኔታ የተቸገረ ቢሆንም በቃ ምንም ምንም ይሁን ብቻ ቤተሰቦቼን ማግዛቸው ከሆነ በቃ አሁን ብዙ ጊዜ መብራት የሌለበት ኔትወርክ የሌለበት በቃ ገጠር ኑሮ እንዴት ነው የምትኖሪው? ምናምን ይሉኛል። ሌሎች ሰዎች ማለት ነው። በኮሜንት እራሱ በተደጋጋሚ እንደዛ ይሉኛል። ከተማ ሄደሽ ለምን አትከራይም? ምናምን እኔ ግን ቤተሰቦችም ትቼ መሄድ አልፈልግም። ማገዝ ፈልጋለሁ በምንም አይነት ነገር ቢሆን እነሱን። በቀናቴ ሲጀመር እንድትሰራብኝ አልፈልግም። ለምን የበፊቱ ስለሚቆጨኝ ማለት ነው ውዶችዬ። እናም ያው ልጅ ሁናችሁ ወታችሁ ከሆነ ስራ ሰርታችሁ ማታውቁ ከሆነ በፊት አሁን ላይ ልትገቡ ስትሉ ያሳስባችሁ ከሳምንት በኋላ ነው የምገባው፣ ከወር በኋላ ነው የምገባው። ይሄን አልችልም፣ ይሄን አልችልም፣ ሊጣቦካክ ራሱ አልችልም፣ አሳይ እንትላላቸው እና እኔ የምዛ ያለሁኝ በጣም ያሳስበኝ ነበር። በተለይ ልጣቦካክና እንጀራ አገጋገር እንኳን እናቴ ታሳይኛለች ብዬ ስለማስብ ያን ያህል እንትን አይለኝም ነበር። በጣም እንትን የሚያሳስበኝ ነገር ምን እንደሆነ ታውቃላችሁ? ጤፍ እህል ምናምን የእንጀራ ዱቄት ማዘጋጀት እህል ማበጃጀት የሚባለው ነገር በቃ ሽሮና በርበሬ ማዘጋጀት፣ ይሄ በጣም ያሳስበኝ ነበረ። እንዴት አድርጌ ነው አሁንም? አላቅበት ምንም ማውቀው ነገር የለኝም። ሂጃውን እንዴት አድርጌ ነው የማዘጋጀው ምናምን እያልኩ አስብ ነበረ። እና ልክ ነው ሊያሳስባችሁ ይችላል። እና መታችሁ ባለቤታችሁ እንግዲህ ቤት ሰርቶ ፈራርሾ ምናምን እየጠበቃችሁ ከሆነ መታችሁ ልትገቡ ባዶ ቤት ልትገቡ ስትሉ፣ እንግዲህ ሴት ናት ሁሉንም ነገር የምታዘጋጀው። እንደዛ ከሆነ ያው የእንጀራ ዱቄት እንግዲህ ገዝታችሁም ከውጭ ቤት የተዘጋጀውን ሊሆን ይችላል። እናንተም ቤተሰብ አዘጋጅቶላችሁ፣ ለምን አንዳንድ ጊዜ አማቶቻችሁ እንደመጣችሁ ሊያዘጋጁላችሁ ይችላል። አዘጋጅተውላችሁ ያንን ዱቄት ሊያመጡላችሁ ይችላል እና ካመጡላችሁ አዘጋጅተው ወይም እናንተም ገዝታችሁት እንዴት አድርጋችሁ አብኩታችሁ መጋገር አሳስቧችሁ ከሆነ መጀመሪያ እርሾ ነው የምታዘጋጁት። ምክንያቱም አሁን እኔ እየተጠቀምን ስለሆነ ሙሃቻው እርሾ አለው። ከዚህ በፊት ተጋግሮ የተረፈው ማለት ነው። ያንን ያጠለልኩት አጥልልዬ ከዛ አብኩቼ ጨምርበታለሁኝ ማለት ነው። እናንተ ግን ገና ስትመጡ ምንም አይነት እርሾ ስለሌላችሁ ከእንጀራው ዱቄት ትንሽዬ ተወስዱና ውሃ ደግሞ ታሞቁና ለብ ባለ ውሃ ትበጠብጡታላችሁ ማለት ነው። ከበጠበጣችሁት በኋላ በቃ ነገር ክድና አድርጋችሁ ታስቀምጡታላችሁ። ከ24 ሰዓት እስከ ሁለት ቀን ድረስ ብታስቀምጡት አሪፍ ሆኖ ይቦካል። ያ እርሾ ከተዘጋጀ በኋላ እንደገና ዱቄት ነፍታችሁ ከዛ ሊጡንታቦኩና በዛ እርሾ ታቀላቅሉታላችሁ እኔ የምታዩኝ አሁን እዚህ ጋር እርሾውን ካቦካሁት ሊጥ ጋራ አቀላቀልኩት ማለት ነው ወደ ማቦካበት ሰሃን ገልብጬ የተወሰነውን አቀላቅለዋለሁኝ ቶሎ እንዲቦካ ማለት ነው ያው ረዘም ያለ ጊዜ የምታቦኩ ከሆነ ግን ሊጡን ዝም ብላችሁ እዚያው መዋቻው ውስጥ ትጨምሩትና ከእንትኑ ከእርሾው ጋር ራሱ እንዲደባለቅ ቀስ ብሎ ከሆነ ቀናቶች ይፈጃል እስከ ሶስት ቀን ድረስ ይቦካላችኋል ማለት ነው። እንደዛ አድርጋችሁ ባታቀላቀሉትም ያቦካችሁትን ሊጥ ብቻ አስገብታችሁ መክደን ትችላላችሁ። ግን እኔ ቶሎ እንዲቦካ ለአንድ ቀን ነገ ምናምን ከዋለ በቃ ለሁለት ቀን ነው። ስለዚህ እንዲቦካልኝ እርሾ ጋራ ወደዚህ አምጥቻ አቀላቅለዋለሁኝ ማለት ነው። እና ቶሎ እንዲቦካላችሁ እናንተም ያዘጋጃችሁትን እርሾ ከአቦካችሁት ሊጥ ጋር ተቀላቀሉ እና ከዛ ወደ ሙሃቻችሁ ማስገባት ነው። ከድናችሁ ለሁለት ቀን ያክል ማስቀመጥ ነው። ከዛ እንግዲህ ሊጡ ከርታ ያለ ከሆነ ስታቦኩት ሙቆሃ ስለሚችል አብሲት ማለት ነው፣ ግዴታ ውኃውን በጣም አፍልታችሁ ትጨምሩበታላችሁ። ካልሆነ ደግሞ እንደዚህ ተልሞ የተፈጨ ከሆነ በትኩስ ወፍጮ እንግዲህ ዱቄቱ በጣም ትኩሱ ከሆነ ግዴታ መፍላት የለበትም። ውሃው ሳይፈላ በተጨምሩ አሪፍ ነው። ከዛ ውጭ ደግሞ እንዴት እንደተፈጨ ምናም ማወቅ የህሉ አይነት ምን አይነት እንደሆነ ሙቆሃ ይችላል አይችልም ማታውቁ ከሆነ የመጀመሪያውን የተወሰነ ታቦኩና ለሙከራ ከሙቆሃው እንግዲህ ሳይፈላ መጀመሪያ ትጨምራላችሁ። ከዛ እያያችሁት ያልኩ ከሆነ ልኩ ሆነ ሙቅ ውሃ ካነሰው እንጀራው ደረቅ ስለሚል ድጋሜ ስታወኩ ውሃውን አፍልታችሁ ትጨምሩታላችሁ ማለት ነው። ሙቅ ውሃ ከበዛበት ደግሞ ቀለጥ ይላል፣ እየጋገራችሁት እንጀራውን ይቀልጥባችኋል። እንደዛ ከሆነ ሙቅ ውሃ ሲበዛበት ነው። ዝም ብሎ ድርቅ ካለ ደግሞ ሲያንሰው ነው። በዛ አውቃችሁ እየቀነሳችሁ መጠኑን እንትን እያደረጋችሁ ትሄዳላችሁ እና ብዙም አያሳስባችሁ አትጨነቁ ለማለት ፈልጌ ነው። ይህን ያህል በጣም የሚያስጨንቅ ነገር የለም። ሁሉንም የምትለምዱት እናንተ ከመጣችሁ በኋላ በቃ በሂደት ነው እንጂ በአንድ ጊዜ እንደዚህ ሁሉን ነገር እናድርግ ብላችሁ እንትን አትበሉ። ድሮ ከወጣችሁ በፊት ግን በልጅነታችሁ እዚህ ብዙ ነገር ስታደርጉ የኖራችሁ እናቶቻችሁን ስታግዙ የኖራችሁ ግን ምንም የሚያሳስባችሁ ነገር የለም። የተቀየረ ነገር የለም። ያው የድሮ ህይወት ነው አሁንም ያለው ኢትዮጵያ ላይ ምንም የተቀየረ ነገር የለም እና ያው ሰርታችሁ ማታውቁ ከሆነ ለእናንተ ነው። እኔም ይመስለኛል ኮሜንት ምትጽቡትም እንደዛ ነው። በልጅነታችሁ ወጥታችሁ ለዛ ይመስለኛልና እና ምንም አዲስ ነገር የለውም። እናንተ ዋናው ለሀገራችሁ ያብቃችሁ በሰላም አገራችሁ ግቡ እንጂ ሌላው ነገር ምንም አያሳስብም። ወላሂ ሁሉን ነገር ቀላል ነው። እኔ በጣም ያሳሰቡኝ ነገሮች ራሱ በጣም ቀላል ናቸው። እያደር እየለመዳችሁ ትሄዳላችሁ። የእህል ማዘጋጀት፣ የሽሮ በርበሬ ያ ያኔ ያሳስበኝ የነበረው ራሱ አሁን እናቴ ጋር እያዘጋጀን ምናምን እንደዚህ እየለመድኩ እየለመድኩኝ ሄድኩኝ ማለት ነው። እና ብዙም አትጨነቁ። ከሰው እየጠየቃችሁ እንደውም ከውጭ ሀገር የመጡት ምንም ስራ እንደዚህ የኢትዮጵያን ስራ አያውቁትም ብለው ስለሚያስቡ የጎረቤት ሰው ራሱ ያስረዳችኋል። እና ያን ያህል አያሳስብም። ብቻ እናንተ ለሀገራችሁ ያብቃችሁ ነው የምለው። ዋናው ነገር በሰላም ሀገራችሁ ግቡ እንጂ ሌላው ነገር ቀላል ነው ላችኋለሁኝ። የዛሬው ቪዲዮ እንግዲህ ይሄንን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ፣ አላህ ሰላማችሁን ያብዛው፣ አገራችንን ሰላም ያድርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረ